አሚን ቤቷን እንግዲህ ለኢድ ፏ አድርገነዋል። እንደምትመለከቱት እጅግ በጣም አምሮበታል። ማሻ አላህ ተባረካላህ አሰላሙ አለይኩም ራቱላ በረካቱ። ሰላም ንደትናችን አልሀምዱሊላህ። ቤተሰቦች ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ የተከበራችሁ ተመልካቾች ዛሬ እንግዲህ ለኢዱ አንሄ እና ሰርፕራይዝ አርግ ባለች መሰረት እንግዲህ እንደምትመለከቱት ሙሉ የቤት ፍርሻዎችን ለማድረስ ዝግጁ ነኝ ማለት ነው። እንደምትመለከቱት እዚህ ጋር አራት ፍራሾች አሉ ማለት ነው። ከአራት ፍራሽ እንግዲህ በዳብል ነው የተሰራው መጋረጃ አለ። እንዲሁም አስራ ሁለት ትራስ በዳብል አለ። አራት ተካያ አለ። እንዲሁም ደግሞ አራት ቤቢዎች ጭምር አሉት። እንግዲህ ቤቱን ፈረሽረሽ አድርገን ደግሞ አምሮበት የምናየው ነው የሚሆነው ለኢድ እንግዲህ እናቷ ቤተሰቡ ሙሉ ማለት ነው ደስ ብሏቸው የውሉ ዘንድ እንግዲህ በዚህ መንገድ ተሰርቶላታል ማለት ነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ላይክ አድርጉት። እንደዚህ አዳፍ አሪፍ እና ቆንጆ ለእናንተ ማየታችሁ የምትማሩበት እና እንዲሁም እናንተም የምትደሰቱበት የሆነ ነገር ስታዩ ላይክ አድርጉ ማለት ነው። አይከፈልበትም፣ ስለዚህ ላይክ አድርጉ። ሰብስክራይብ ሳታደርጉ የምትመለከቱም ሰብስክራይብ አድርጉ። ቤቱን እንግዲህ አሁን በምታዩት መልኩ በአንድኛው ሳይዝ እንደነገርኳችሁ በዳብል ነው በዚህ መልኩ እንግዲህ እያነጣጥፌ እያዘጋጀሁ ያዘጋጀው ትገኛለሁ ማለት ነው። ማሻአላህ ተባረካላህ ይህን ይመስላል። ተካዮቹም እንግዲህ መጥተዋቸው ማጋጠሚያ አጋጠሚያ ላይ እንደዚህ ያርፋሉ። ዞልያም አለው እንደምትመለከቱት ሁለት በአራት ነው ማለት ነው። ከፍራሹ ተላልፈው ወዲያ ላይ ማለፍ አድርገን እዚያው ጥግ ድረስ ላስጠጋሁት ነው ማለት ነው። ሙሉ ቤቱ ጋር ከጫፍ እስከ ጫፍ ሙሉ ለሙሉ ነው ያረፈው ማለት ነው። ፍራሹ ያረፈበትም ጨምሮ ዞልያው ትልቅ ነው፣ ሁለት በአራት ነው እንደነገርኳቸው። በዚህ መንገድ እንግዲህ በአንድኛው በኩል የምታዩትን ይመስላል። እዚህ ጋር ደግሞ መጋረጃዎች አሉ፣ ለመስኮቱ ማለት ነው። ይህ የመስኮት የሚሆን የተሰራ መጋረጃ ነው። በጣም አሪፍ አሪፍ መጋረጃዎች ናቸው እንደምትመለከቱት እንግዲህ መጋረጃዎች ከዚህም ወረድ ያሉ ደረጃቸው ማድረግ ትችላላችሁ። አቅም ለከለለም የነዚህ ዋጋዎች ለምሳሌ እንደዚህ ተሰርተው 1350 ብር ናቸው የሚሸጡት ማለት ነው። እስከ 800ም እንደዛም የሚሸጡ አሉ። እንደ ምርጫችሁ ማድረግ ትችላላችሁ ማለት ነው። እንግዲህ መጋረጃው ይህንን ይመስላል። ገልብጬ ደግሞ በዚህኛው የምናየው ነው የሚሆነው ማለት ነው። ወዴ ስንገለበጠው ደግሞ በቀዩ ይህንን የምትመለከቱትን ይመስላል ያምራል ማሻላ እንግዲህ ቤተሰቦቿን ኢዲን እንዲዛ አርጋ አስደስታቸዋለ እናቷ እጅግ በጣም ነው ደስ ያላቸው ማለት ነው ቁመው እየተመለከቱ ነው አሁን ላይ ያው ካሜራ ማስገባት ስላልፈለኩ እንጂ በጣም ነው የተደሰቱት መጨረሻ ላይ እንግዲህ ምን እንዳሉ ጭምር የማሰማችሁ ነው የሚሆነው በጣም ነው የተደሰቱት አቂቀተን ያው ቤተሰብ ሲደሰት ከማየት በላይ የሚያስደስት ነገር የለም እጅጉም በጣም ለአድራጊውም አካል በጣም ያስደስታል። እነሱም ደግሞ እንደዚህ ደስ ሲላቸው ማየት እጅግ በጣም ደስ የሚል ነገር ነው ማለት ነው። ውድ ተመልካቾች እንግዲህ በዚህ መንገድ ደግሞ እያነጣጠፍኩት ነው። ይህ በቀዩ በኩል ነው። በዳብል ማሰራቱ ጥቅም አለው የምላችሁ ለዚህ ነው። በዚህ በምትመለከቱት መልኩ አንድ ሳምንት እስከ ቆሸሸ ድረስ ብትጠቀሙ ግል በጣችሁ ደግሞ በዚህኛው ትጠቀሙበታላችሁ። ወደ ሂሳብ ደረጃ ስትሄዱ ግን በጣም የተቀራረበ ሂሳብ ነው፣ ትንሽ ነው ልዩነት ያለው በሲንግል ሲሆን ማለት ነው። በሲንግል ከሆነ ግን በአንዱ በኩል ነው። ለምሳሌ ቀዩ ከሆነ በሲንግል የተሰራው በቀዩ ብቻ ነው የምትጠቀሙት። ምንም ሂሳቡ የተቀራረበ ነገር ስለሆነ በዳብል ማሰራቱ ትርፉ ትርፋማ የምትሆኑት የሚያሰራው አካል ነው። ለሚሰራው ግን ያው ነው ሂሳቡ ማለት ነው። ነገር ግን ለእናንተ በዳብል ሲሆን በጣም አሪፍ ነው። ስለዚህ እንደዚህ አይነት ላይ ለሁለት ሺህ ሶስት ሺህ ብር ለማይሞላ ብር ብላችሁ በሲንግል አታሰሩ ማለት ነው። በዳብል ብታሰሩ ትጠቀሙበታላችሁ ማለት ትፈልጋለሁኝ። እንግዲህ ኢዱም ነገም ከሆነ ከነገም ወዳ እንግዲህ ኢንሻአላህ ምሽት ላይ የምናቀው ነው የሚሆነው። በነገራችን ላይ ይህ ቪዲዮ ቀን ላይ ስለሰራሁት ነው ምሽት ላይ ስለሚለቀቅ ደግሞ ኢድ ከሆነ ኢድ አይደለም ወይ ልትሉ ትችላላችሁ። ያው ቀን ስለሰራሁት ነው እንረዳዳለን ማለት ነው። ሻላ ከነገ ወዲያም ከሆነ ደግሞ ነገ እንጾማለን፣ የመጨረሻ ጾም ማለት ነው። ኢንሻአላህ አላህ ጾመው ከተጠቀሙት ያድርገን። አላህ ደግሞ ለቀጣይ አመት በሰላም ደርሰው ደግሞ ከሚጾሙት ከሮመዳን ደግሞ ድጋሚ ደጋግመው ከሚጾሙት ያድርገን ማለት ነው። ሐቂቀተን ያው ሮመዳን ገባ ስንል በቃ ድንገት ነው ውጥት የሚለው ማለት ነው። እንደዚህ አይነት ኸይር ያለው ወራት በጣም ነው የሚፈጥነው ማለት ነው ለተጠቀመበት። መቼም ማሻአላህ አላህ ሁላችንም ይቀበለን። ሮመዳን ሀቁን ጠብቆ ከጾሙት ያድርገን ማለት ነው። አላህ ይቀበለን እኔንም እናንተንም ሁላችንንም በሰላም በአፍያ ሁላችሁም ዱዓ አድርጉ። ደግሞ በሰላም ለቀጣይ ዓመት እንዳደርሰን አገራችንም ሰላም እንዲሆንልን ሁላችሁም ዱዓ አድርጉ። አገር ሰላም ሲሆን ለሁሉም ነገር በቃ ሰው ወጥቶ ይገባ እንደፈለገ፣ በነጻነት ይሰራል እና አገራችን ሰላም እንዲሆን ሁላችሁም ዱዓ እናድርግ ማለት ነው። ከሰላም በላይ ምንም ነገር የለም። የሰላም ዋጋው በጣም ልዩ ያደርገዋል፣ ይሄ ነው ተብሎ መገመት አይቻልም ማለት ነው። ስለዚህ መጋረጃው ውድ ተመልካቾች ይህንን ይመስላል እንግዲህ ቤቱን ባያችሁት መልኩ ፏ አድርገነዋል ማለት ነው። እዚህ ጋር ወደ መኝታ ቤት መግቢያ አለች። ለመስኮት ነበር የታዘዝኩት። እዚች ላይ እንግዲህ ክፍተት ስላለች እዚ ጋር ልጠቀመው ብዬኔ ወደ መኝታ ቤት መግቢያ ላይ ተጠቀሚዋለሁ። እንግዲህ እንዲያየሽው ማለት ነው። ያው ትእዛዙ ግን ያው ለመስኮት ነበር። የመኝታ ቤቱ መስኮት ስቼ በፊት ሌላ መጋረጃ ስለነበር የዛን መጋረጃ ወደ መኝታ ቤት ባያችሁት መልኩ ፏ አድርገነዋል። ማሻላ ተባረከላ አምሮበታል ማለት ነው። ቤት እንግዲህ እንደዚህ ፏ ሲል ኢዱንም እንግዲህ በሰላም ደስ ብላቸው የሚያሳልፉበት ይሆናል ማለት ነው። በድጋሚ ቪዲዮው ላይክ አድርጉ፣ አብራቸው ይቆዩ። ውድና የተከበራችሁ ተመልካቾች የዛሬው ፈርሻ እንግዲህ ያያችሁትን ይመስላል። እንግዲህ ቤቱን ድንገት ሳያስቡት ብቅ ብለን እንደዚህ ቤታቸውን አሳምረንላቸዋል። እንግዲህ የሌሎችም ትዕዛዝ እንግዲህ እንሻላ ለሮመዳን እንግዲህ ያልደረሰ ትዕዛዝ ደግሞ ከሮመዳን በኋላ እንሻላ የሚሄድላችሁ ነው የሚሆነው ማለት ነው። ለሮመዳን ግዴታ መድረስ የነበረባቸው ትዕዛዞችን እንግዲህ እንሻላ አድርሻለሁ ማለት ነው። ከዚህ ውጭ አንድ ትዕዛዝ አለ ያንቺ ምህቴ ያንችም ዛሬ የሚደረስ ነው የሚሆነው ማለት ነው። ኢንሻአላህ ሌሎቻችሁም ከኢድ በኋላ ደግሞ ኢንሻአላህ በየቤታችሁ የማደርስላችሁ ነው የሚሆነው። የዛሬው እንግዲህ ይህንን ይመስላል። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በድጋሚ በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።